ከታዩን ባርት ጀላችሁ መጥቻለሁ ማለት ነው። ቪዲዮ በላይክ ጀምሩ። ጽናት ሰሞኑን አንዴ ፓፓያ አማረኝ አንዴ ጁስ አማረኝ እያለች ሄደው አብሮ ምርመራ ሲያደርጉ እርጉዝና ተገኘች ማለት ነው። ዶክተሮቹ ለኪራ እርጉዝናት ባለቤት ሲሉት በጣም ነው ደስ ያለው። ምክንያቱም እኔ ልጅ አምሮኛ የአቢ እናት ነው የምልሽ ሲላክ ነበር። እሷም የአቢ እናት በለኝ እንዴ መንታ መንታው ነው የምወልድልህ ኪራዬ ስትለው ነበር እናም በጣም ደስ ይላል። ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? ደህና ናችሁ ወይ? ያላችሁበት ስፍራ ሰላማችሁ ብዝ ብዝት ትርፍርፍ ይበልልኝ። በሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር የጠበቃችሁ፣ ሀገራችንን ሰላም ያደርግልን ማለት ነው። በጣም ደስ የሚል ዜና ነው ይዤላችሁ የመጣሁት። በጣም አሪፍና ምርጥ ነው። ቪዲዮውን እስከ መጨረሻ ለመከታተል ሞክሩ ማለት ነው። ቪዲዮ ማልማል አስገባላችኋለሁ። በጣም ደስ የሚል በጣም ደስ ብሎኛል ማለት ነው። እንኳን ደስ ያላችሁ እና ሙድና የተከበራችሁ እንዳልኳችሁ ጽናት ከዚህ በፊት ሁላችንም እንደምናውቀው አማረኝ ትላለች። ለሰኒም ሄዳ ይሄ ነገር አማረኝ ምንድን ያማረሽ ፓፓያ ስትላት፣ ተይባክሽ አንቺ ልጅ ግን አስበሽዋል፣ ምን ሆነሽ ነው ስትላት፣ አረ ምንም ኖርማል እኮ ነው እንዴ ቤታችን እኮ ተገዝቶ ስለማያውቅ አምሮኛል አልኩኝ፣ ምን ችግር አለ አምሮኛል በማለት እዚህ ጋር ምን ችግር አለው ስትላት፣ ሰኒ ጠርጥራ ነበር ቆይቷል እንደው የምታስታውሱ ከሆነ ማለት ነው። እናም በድጋሚ ደግሞ ኪራን እባክን እኔ ጁስ አምሮኛል መጠጣት ትፈልጋለውኝ ስትል እንዴ አቢነት አቢ ሊመጣ ነው እንዴ ያቢ ሊመጣ ነው አይደል ሲላት ማለት ነው። አንተ ደግሞ እኔ አማረኛ አልኩ አይደል እንዴ ምን አትሰማኝም እንዴ? አብረን ወክ እያደረግን ከዛ አብረን ሄደን እንጠጣለን አለችው። እናም ኪራ ጠርጥሮ ስለነበር ወስዶ ቼክ አፕ በዶክተሮች ምርመራ ሲያደርግ የአቢናት ሆና ተገኘች፣ ጽናቴ ማለት ነው። በጣም ደስ ነው የሚለው በጣም ደስ ይላል። ምክንያቱም ጽናትም ለመውለድ ዝግጁ ናት። እኔ መንታ መንታውን ነው የምወልድልህ ትለዋለች። ሁሌም እኔ ልጅ አማረኝ ውለጅልኝ ሲላት ኪራ መንታ መንታውን ነው የምወልድልህ ነው የምትለው እንጂ አልወልድልህም እንደዚህ እንደዚህ ምናምን ብላ ተደራድራም ተከራክራም አታውቅም። ሁላችንም እናውቃለን። በጣም ደስ ይላል ማለት ነው ሲቀጥል ቤት ውስጥ መጣ የበጠበጠችውን ች ሲጃራና ጫት የምታሳደውን ከቤት ውስጥ በማባረሩ ደስ ብሎኛል። ምክንያቱም በጣም ታግሷታል። በጣም የታገሰበት ምክንያት አንደኛ ይገሉኛል፣ ያጠፉኛል ብላ ነው። ሁለተኛ ደግሞ ከእሷ ጋር ያደረገውን ሚስጥር አውጥታ ለጽናት ትናገራለች፣ እንዲሁም ለሌላም ትናገራለች በሚለው ፈርቶ ነው። ነገር ግን ዞሮ ዞሮ በስተመጨረሻም ሶስት ቀን ሞልቶሻል ከቤት ውጭ ልኝ ሲላት እቺ ሚስጥክ እንደዚህ ፊኒ ፍን የምትል ከሆነ ያለውን እውነት አውጥቼ ነው የምናገረው፣ ስትል በሚስቴማ ከመጣሽ አልደራደርም፣ ጽናቴን የሚነካብኝ እኔ መቼ ማለፍ አልተው፣ እና በጥፊ ድርግም አደረጋት እና ከቤት ጎትቶ አወጣት ማለት ነው። ባልተናገረች ኖሮ ነው የምለው። ምክንያቱም ውልውል እኔ ያደረጋት በጥፊ በጥፊ አጠናገራት፣ ከግርግዳው ጋር ያጣበቃት ብላችሁ እና አጣበቃት እላችኋለሁ። በስተመጨረሻ እኔን ነው በጥፊ የምትመታኝ እንዴ? ነሽና እኔን ነው ታያለ፣ ካልተናገርኩ ስትል መፈራ መሰለሽ እንዴ? ሂጂ ተናገሪ። ግን እኔ በጽናቴ ከመጡብኝ ማንንም አልምርም እንኳን አንችን አላት። ማለት ነው ከዛ ጭራሽ እኔ ስታገስሽ ዝም ብዬ ሳይሽ እንዴ ጭራሽ እዚህም ለመኖር አማረሽ? ኧረ እባክሽ! እኔ በሚስቴ ከመጡብኝ ማንንም የምፋታ ሰው አይነት አይደሉም። አታቂኝ መሰለኝ። ሂጂ ተናገሪ። ድርግም ሲያረግላት እንጣጥ እንጣት የምትለው ጸጥ ጣለች ማለት ነው። በስተ መጨረሻም ከቤት ውጣልኝ ብሎ አባረራት። እናም ሰላምን ፈጥረው እየኖሩ ነው። ወደ ፍቅራቸው ወደ መጀመሪያ ፍቅራቸው ተመልሰዋል። በጣም ደስ ይላል። ከዚህ በፊት ግን ለሁለት ቀን ለሶስት ቀን እኔ ራሱ በጣም ከፍቶ ነበር። ምክንያቱም ኪራ ደግሞ ደጋግሞ ጽናቴን ስለሰባበራት በጣም ሰብሯታል። እሱ ራሱ ይመሰክራል። እኔ እኮ ጽናቴን በጣም ጎድቻታለሁ። በጣም አስከፍቻታለሁ የምር እኔ ለእሷ የምገባ አይነት ሰውም አይደለውም። እሷ ግን ለእኔ መልካም ናት። እሷ ለእኔ ጥሩ ናት። እሷ ለእኔ በጣም ትልቅ ክብር ነው የምትሰጠኝ። በጣም ምርጥና መልካም ሚስት ናት። ነገር ግን እኔ ደግሜ ደጋግሜ ስለሰበርኳት የምገባ አይነት ሰውም አይደለውም እያለ ራሱን ቢወቅስም በስተመጨረሻ ጽናት ደግሞ ኪራ ምንም ቢያጠፋ ምንም ቢያደርግ፣ ያው ሰክሮ ደግሞ እንደሚያጠፋ ታውቃለች። ካልሰከረ በስተቀር ኪራ አያጠፋም። ግን ሲሰክር ማን ይሁን ማን ይሁን አያውቅም ማን ይሁን ማን ይሁን ጽናትም የሱን ባህሪ ታውቃለች። ስለዚህ እና ጽናት ደግሞ በጣም ነው የምትረዳው። ምክንያቱም ኪራን ማጣት አትፈልግ በፍጹም በፍጹም ማጣት ስለማትፈልግ ኪራም የጽናትን ጸባይ ስለሚያውቅ በእርግጥ እኔ ሰባብሬያት አለው በእርግጥ እኔ ሰባብሬያት አለው ቢሆንም ግን ያለውን ነገር እንደ አስረድቻት እንደ መጀመሪያ ህይወቴ ያለውን ነገር በግልጽ ተናግሬ ህይወቴን ብቀጥል ይሻለኛል ይላል። በአንድ በኩል በአንድ በኩል ደግሞ ጽናቴ ከሰማች ጉዴ ነው። ይሄን ምን ብዬ ነው የምናገረው? ምኑ የአእምርና ነው ደግሞ እኔ የምናገረው ይልና በጣም ይሸማቀቃል። ነገር ግን ዞሮ ዞሮ እኔ ምንም ባጠፋ ምንም ቢፈጠር ጽናት አተይኝም ሲላት፣ እኔ በፍጹም ምንም ቢፈጠር እኔ ልተው ካልችልም እኮ እኔ ከአንተ ሌላ ማን አለኝ? በመጀመሪያ አባቴ፣ ከአባቴ ሲቀጥል አንተንም። ምንም ብታጠፋ፣ ምንም ብታደርግ እኔ መቼም ልተው ካልችልም ኪራ እያለችው፣ እናም እውነት አንቺ እኮ ለእኔ ጥሩና መልካም መልካም ሚስት እኮ ነሽ፣ የኔ እናት እንደውም አሁን ላይ የኔ እናት ብሎ ነው የሚጠራት። የአቢ እናት የኔ እናት በቃ፣ አረ ያርግላቸው ነው የምለው፣ እንደ አፋቸው ያርግላቸው ነው የምለው እኔ። ምክንያቱም በቃ ፍቅራቸው በጣም ደስ ይላል። ኪራ አውቆ ሳይሆን አንዳንዴ በስተት የሚፈጠሩ ነገሮች አሉ። በእርግጥ አዎ፣ ደግሞ ደጋግሞ ቢሰባብራትም፣ ነገር ግን የእውነት ጽናትን ካፈቀራት በኋላ የሚፈጠሩ ስህተቶች አሉ። እሱ አውቆ ሳይሆን ወይ ሰክሮ ወይ የሆነ ነገር ነው እንጂ ጽናትን የእውነት ካፈቅራት በኋላ ፍቅሩን በአደባባይ ከገለጸ በኋላ ሆን ብሎ ከሴት ጋር በፍጹም እንትን አላለም። እንደዚህ አይነት ነገር አልተፈጠረም። ከዚች ልጅ ጋርም የተፈጠረው ሰክሮ ስለነበር ነው፣ አይፈረድበትም። እናም ለተወሰነ ለሶስት ቀን ትንሽ ህይወታቸውን እሷን በጥብጣ ነበረ፣ እስከ መለያየት ደረጃ አድርሳቸው ነበረ። ብቻ ደስ የሚለው ነገር ያለውም ያው እውነታውን መናገር አንዳንዴ ጥሩ ነው። ከእውነት መቼም አናመልጥም። እውነት ደግሞ ተደብቃ አትቀርም። በተለይ በተለይ ማለት ነው ጓደኞቹ ቅዱስም ሆነ ናሆሜም ሆነ በጣም ጥሩ ጓደኞች ናቸው። ምሩም ሰኒ ለጽናት በጣም ምርጥ ጓደኛ፣ በጣም መካሪዎች ደስ የሚሉ ምርጥ ጓደኛዎች ናቸው። ስማርት ናቸው እና እውነትን መጋፈጥ እንጂ ከእውነት መሸሽ ጥሩ አይደለም። ውሸት ሲበዛ ደግሞ ጥሩ አይደለም። ስለዚህ እውነትን ተጋፈጣት ብለው እነሱ በተናገሩበት ሰዓት እንዴት ብዬ ነው የምናገረው? ቢል እንዴ በቃ ከውሸት እስከ መች ነው የምትሸሸው እውነተኛ ፍቅር ቀላል ነገር ነው እንዴ እውነተኛ ፍቅር እኮ መስዋዕት ያስከፍላል አንዳንዴ ሳታስበው በመካከል የሚፈጠሩ ነገሮች አሉ ስለዚህ ያለውን እውነታ ማስረዳት እንጂ ከእውነት መሸሽ አይቻልም ብለው ሲናገሩ ከዛም ኪራ እሺ ብሎ የእነሱ ምክር ተቀበለ በስተ መጨረሻ መባከን ኪራዬ ልክ አይደለህም ና እስኪ እንውጣ አውቄ ነው ውጭ እንድትወጣ ወክ እንድታረግ የፈለኩት ጽናት ስትለው በዛ አጋጣሚ ነው እሱም እውነታውን ሲነግራት እና ተቀበለች ምንም አላለችም ምንም የተፈጠረ ነገር የለም በስተ መጨረሻም እንደውም ምንም ቢፈጠር እኔ መቼም አልታወቅም ነው ያለችው እና ሰክሮ ብዙ ነገር እንደሚያጠፋ ጽናት ከዚህ በፊትም ጠንቅቃ ስለምታቅ ነው በጣም ትረዳዋለች ኪራን በደንብ አድርጋ የምትረዳው ኪራን ጽናት ናት እና እሱም በጣም ነው የሚወዳት በነገራችን ላይ በጽናት ከመጡበት ማንንም አይምርም። እናም እንደዛ ሆኖ ሳለ ሰኒ ደግሞ የክብሮምን ፍቅር ተቀብላለች በዚህ አጋጣሚ እንኳን ደስ ያላችሁ ሁላችሁም። ክብሮም እና ሰኒ አንድ ቢሆኑ ፍቅረኛሞች ቢሆኑ ስትሉ ነበረ። አሁን ላይ ተቀብላለች። ከዚህ በፊት ና ቤቱን አጽዳልኝ፣ ና ምግብ ስራልኝ፣ ና እንደዚህ አርግልኝ እያለች እያለች በስተ መጨረሻ ምግብ ሰርቶ አብረው ከበሉ በኋላ ካርታ እየተጫወቱ ነበረ። እናም በዛ ምክንያት ነው ፍቅሩን የተቀበለችው። እቤት ሊሂዱላት ሲላት፣ አራት ሂድ፣ እዚህ ደር እዚሁን ማለት ምናምን ጀመረች። በፊት ታሳደው ነበር፣ በር ትዘጋበት ነበር። እና አሁን ፎንቃ ገብቷታል። ሰኒ ማለት ነው። ሁለቱም በቃ ተግባብተዋል። በጣም ደስ ይላል እና በጣም ነው ደስ የሚለው ሁለቱም በመግባባታቸው። እናም ደግሞ ሰኒዬ የክብሮ ምን ፍቅር በመቀበሏ በጣም እኔ ደስ ብሎኛል። አምቤሪ ሀፒ ስለ ስለሁለቱ ደስታ እኔም ደስተኛ ነኝ። እናንተም ደስተኛ እንደምትሆኑ ተስፋ አደርጋለሁ። ናሆሜ እና ምሩ ፍቅሯቸው እንደ ጦፈ ነው እንደ ጦፈ፣ እንደ ጦፈ ቀጥሏል። በጣም ደስ የሚል ፍቅር ነው። ያው አሁን ላይ ናሆሜ ግራ ቢጋባም ነገር ግን ምሩም ግራ ብትጋባም እነሱ ግራ የሚጋቡበት ምክንያት ምንድን ነው? በናሆሜ ቤተሰብ ምክንያት ነው፣ ምሮዬ ግራ የምትጋባው። ምክንያቱም የናሆሜ ቤተሰብ ናሆም እንዲወልድ ይፈልጋሉ። በቃ ቶሎ ቶሎ ለምንድን ነው የማትወሉት? ቶሎ ቶሎ ለምንድን ነው ድክ ድክ የሚል ልጅ የማታመጡት? ቢሉም ነገር ግን እንዴ ሁሉም ነገር እኮ በእግዚአብሔር ፍቃድ ነው እማ ለምንድን ነው እንደዚህ ቾኮላችሁት? ምሩዬ እስቲ ትንሽ ታስብበት። አውቆ እኮ ነው ሁሉንም ነገር እኮ ያውቃል ናሆሜ። ለምን ያለውን ነገር ግልጽ አድርጎ ለቤተሰቡ ለመናገር ይመስለኛል የፈራ ይመስለኛል። ለምን ምሩዬ ታማሚ መሆኗን የእሱ ቤተሰብ አያውቁም። አያውቁም በፍጹም። እናቱ ማታውቅም። እናቱ ብታውቅ ኖሮ ትረዳ ነበረ። ቤተሰቦቹ ሲጀመሩ አያውቁም። ደግሞ ከአባዬ ጋር ለማስታወቅም እፈልጋለሁ ምሩዬ ሲላት ነበር። ምሩም ችግር የለውም ምናምን ስትል አባዬም እንደሚወድሽ እንደማየ ተስፋ አረጋለው ሲላት ችግር የለውም ናሆሜ ችግር የለውም አለች ማለት ነው ግን እሷ ስጋቷ ምንድን ነው በቃ የናሆሜነት በጣም ተጨቀጭቃታለች ጭቅጭቅ ነው የምታረጋት በዛን ሰዓት ደግሞ የልብ ህመምተኛ ስለሆነች ራሷን ትስታለች ይደክማታል ያፍናታል መድሀኒትም እየዋጠች ስለሆነ ማለት ነው እና ታሳዝነኛለች በቃ ያው አንዳንዴ ይሄ ድራማ ይሁን እንጂ አንዳንዴ አላደል በህይወታችሁ ላይ ማድረግ የማትችሉት ነገር ሲገጥማችሁ በጣም ነው የሚከብደው ማለት ነው እና እንደዛ ሆኖ ሳለ እስኪ ለወደፊት ምን ሊፈጠር እንደምችል በሰፊ የምናየው ይሆናል ማለት ነው። እስቲ ከጽናት ድራማ ምን ተማራችሁ? የጽናት ድራማ ወዳጆች እንዲሁም ደግሞ ተከታታዮች ምን ተማራችሁ? እስኪ ተማራችሁትን አስቴታችሁን በኮሜንት አስቀምጡ ማለት ነው እናም በጣም አሪፍና በጣም ምርጥ ድራማ በጣም አስተማሪ ድራማ ነው ስለዚህ ምን ተማራችሁ እንደተለመደ አስተያየታችሁን በኮሜንት አስቀምጡ በዚህ አጋጣሚ እኔ በጣም ደስ ብሎኛል ጽናትና ኪራ አንድ በመሆናቸው እና የእነሱ ደስተኛን ያስደስተናል በጣም ነው ደስ የሚለው ማለት ነው ለዛሬ ይዤ የመጣሁት ቪዲዮ ይሄን ይመስላል ተመልሰን እስክንገናኝ መልካም ቆይታ ባይ ባይ